የመዝናኛ ኢንዱስትሪ ለህፃናት መጥፎ የሆነ ቦታ ነው። ከሆሊውድ እስከ ኖሊውድ በልጅነታቸው አክተር ወይም ዘፋኝ የነበሩ ልጆች ሲያድጉ፣ ወንዶቹ በአደንዛዥ ደንዝዘው በየሜዳው ይድቃሉ፣ ሴቶቹ ፖርን ይሰራሉ። መጨረሻ ላይ ሁለቱም የሆነ ቦታ ሸልበው ይገኛሉ። ጥቂቶቹ እንዴት እንደተረፉ ሲያወሩ ተአምር ነው የሚሆንባቸው። ለዚህ ችግር የሚያጋልጧቸው የተለያዩ ምክንያቶች አሉ። ከቤተሰብ ቁጥጥር ውጭ ለተከታታይ ቀናት በቀረጻ ስለሚያሳልፉ ገና በለጋ እድሜያቸው ከምሽት ኖሮ ጋር ይተዋወቃሉ። ጓደኞቻቸው ስዚ ሲጫወቱ እነሱ ከዳይሬክተሮች ጋር ክለብ ለክለብ ይዘላሉ። ትንሽ ትንሽ አልኮል ይቀማምሳሉ። ትኩረትን ለማግኘት ሕፃን አይደሉም ይችማ አድጋለች ለመባል የትላልቅ ሰው ሙድ ያራምዳሉ። ገንዘብና ዝና እግራቸው ላይ ይወድቃል። እምቢ ወይም አይቻልም የሚላቸው የለም። የማደግ ግዴታ የለባቸውም። ልጅ እንደሆኑ ይቀራሉ። ብዙዎቹ ታዋቂ የሆኑበት እድሜ ላይ ነው እድገታቸው የሚቆመው። ትንሽ ከፍ ሲሉ ያፈቀሩት አይበረክት ሲላቸው፣ ማመን የሌለባቸውን አምነው ገንዘባቸውን ሲዘረፉ፣ እውነተኛ ጓደኛ እንደሌላቸው ሲያውቁ፣ ቤተሰብ እንኳን ሳይቀር ለገንዘባቸው ሲል እንደቀረባቸው ሲገባቸው፣ የልጅነት መልካቸው ጋር ዝናቸው አብሮ ሲቀዘቅዝ፣ የዛኔ ከረጅም ዓመት እንቅልፍ ይነቃሉ። በጣፋጭ አንደበታቸው ሴቶችን የሚያነቃ ትምህርት ይሰጣሉ። ገንዘብ ያገኛሉ። ዝናቸው ጣራ ነክቷል። ዓለም እግራቸው ላይ ወድቃለች። እኔም ዘፈናቸውን እወደው ነበር። በተለይም ለለምለም ልዩ አድናቆት ነበረኝ። ምንም እንኳን የምታወራው ባይገባኝም ረጅም ሰዓት ተመስጫ አዳምጣት ነበር። የመጀመሪያውና ዋነኛው ችግርም ይሄ ነው። የሚያስተምሩት ትምህርት ወይም ፌሚኒዝም በእነሱ እድሜ ላሉ ሴቶች ምን አይነት ተጽዕኖ ያመጣል የሚለው ገና ያልታወቀበት ጊዜ ነበር። እንኳን ለኢትዮጵያ፣ ለዓለም ራሱ ገና ልጅ የሚባል ጽንሰ ሀሳብ ነበር። አሁን ላይ ያለውን ሁኔታ ካየን በወንዶችና በሴቶች መካከል ከፍተኛ ክፍፍልን የፈጠረ ትምህርት ሆኗል። ወንዶች ፌሚኒዝም የሚለውን ቃል ሲሰሙ የሚጥል በሽታ እንደያዘው ሰው ያንዘፈዝፋቸዋል። የልቅ ሴቶች መሸሸጊያ ነው ብለው ያምናሉ። ያገኘችው ጋር መተኛት ነጻነት ነው ብሎ ያስተማረ የግልቦች እንስ ሀሳብ ነው ሲሉ ይተቹታል። ሴቶች ደግሞ እኩል እንሆን ስንባል የሚከፋው መጨቆን የለመደ ነው በማለት ይሟገታሉ። ማናችንም ማደን አንወጣም፣ ሁለታችንም ቢሮ አብረን ነው የምንውለው። ቤት ስንመጣም ስራ እኩል እንከፋፈል ማለት ምንም ክፋት የለውም በማለት መልስ ይሰጣሉ። ይህ ያልተመቸው ቀኝ እጁን ያግባ እስከ ማለትም ይደርሳሉ። ክርክሩ እንደዚህ አንደኛው አንደኛውን ያለምንም ርህራሄ የሚተችበት ነው። በቀልድ ሶሻል ሚዲያ ላይ የተጀመረ ሙግት ቢሆንም ቀስ በቀስ በየጀበና ቡናው በየጓዳ ጎድጓዳው እየገባ ትልቅ የመዋያ ርዕስ ለመሆን አስር ዓመታትን አልፈጀም። ከፈጠረው ጥሩ ነገር ይልቅ የፈጠረው ችግር ይበልጣል ለሚለው መከራከሪያ የሚያደርጉት ሴቶች ከወንዶች እኩል ገበያ ላይ ራሳቸውን በማስጣት እንደ ሽሮ ስጥ በመንገደኛ ሁሉ ተዘግነው አልቀዋል። ሳያገቡ ይወልዳሉ፣ የልጅነት መልካቸው ይጠፋል፣ አግብተውም መጽናት አይችሉም፣ ቶሎ ይፈታሉ። ዛሬ ላይ ሴተኛ ዳሪ ጋር ከመተኛት ይልቅ የቤት ልጅ ጋር መተኛ ቀሏል። የቤት ልጅ ከማግባት ደግሞ ሴተኛ ዳሪ ማግባት ይቀላል፣ ቢያንስ አውቀህን የምትገባበትና እያሉ ይሟገታሉ። ጊዜው በእርግጥም የተገላቢጦሽኗል። ለዚህ መከራከሪያቸው እንደ ማረጋገጫ በሚመስል መንገድ የምናገኘው ደግሞ ፊት ለፊታችን ያደጉት የአምስቱ ሕፃናት ታሪክ ነው። ሴቶችን ነፃ ለማውጣት ሲያስቡ ሲታገሉ አድገው ለራሷ የሚሆናትን ራሷ ታውቃለች ተዋት እያሉ እህቶቻችንን እንድታዋቸው አድርገውን እነሱ ያሉበትን ሁኔታ ስናይ አምስቱም ከትዳር ውጭ ወልደዋል። ከመጋረጃ ጀርባ አድቫንቴጅ ተወስዶባቸዋል። አንዷ ጋር የነበረው ወደ አንደኛዋ ጋር ይሄድና ግንኙነታቸውን ያበላሻል። ለዛ ነው ዘቢባና ራሄል ለኦዴንስ የማይለይ ቀዝቃዛ ጦርነት ውስጥ የገቡት። ከዚህ በላይ ወደ ግል ህይወታቸው አንግባና፣ ፊት ለፊታችን የአይነቱ ነገር ሲፈጠር እንዴት ይህ ነገር አጋጣሚ ሊሆን ይችላል ብሎን ልናልፈው እንችላለን? እንዴት ጥያቄን አያስነሳም? ይህ በነጮቹ ቢሊዮኖች ተመድቦለት በየሀገሩ የተስፋፋ ትምህርት የብዙ ሰዎችን ቤት አፍርሷል፣ የግብረ ሰደሞች መግቢያ ቀዳዳ ነው የሚሉም አሉ። ይህ እስካሁን ድረስ ምንነቱ በግልጽ ያልታወቀ ጥንሰ ሀሳብ በለጋ ዕድሜያቸው መሞከሪያ የሆኑት ልጆች ከብዙ ታዳጊ የመዝናኛ ኢንዱስትሪ ሰዎች የተለየ መጨረሻ ገጥሟቸዋል። ሌሎቹ አደንዛዥ እጽ ውስጥ ሲገቡ እና ራሳቸውን ሲያጡ እነሱ ግን ገና ከዝና ሰመመን ሳይወጡ የልጅናት ለመሆን ተገድደዋል። ያለ ትዳር ልጆቻቸውን ለማሳደግ ሕይወት መርጣቸዋለች። ምናልባት ይህ የተሻለው መንገድም ሊሆን ይችላል። በልጆቻቸው ውስጥ ልጅነታቸውን ለመኖር ይረዳቸውም ይሆናል። ምስጋና ለድምጻቸው ይሁንና ከዚህ የባሰ ብዙ ፈተናንም ማለፍ ይችላሉ። የእነሱም ፍልስፍና ለሚከተሉ እህቶቻችን ግን የሚያፈራ ምሳሌ ሆኖ መንገዳችን ላይ ቆሟል። እሷ